ኧረ ጉድ! ኧረ ጉድ! ኧረ ጉድ! ምን እየተካሄደ ነው? ምን እየተካሄደ ነው? ጭራሽ አንድ ሰው ማቃጠል ፈልጋ ያለሁኝ በዳም በርገሽ ታቃጥኝ ታቃጥ ያታለሽ አላላም። ዋይ ጉድ! እኔስ የአብርሽ እና የሩታ ነገር ግራ ጋባኝ። ሩታ ትንሽ ወደ ራሷ ስትመለስ አብርሽ አሁንም ይወጣል። አብርሽ ትንሽ ወደ ራሷ ሲመለስ ሩታት ይወጣለች። ይሄ ነገር እንደኔ ግራ ግብት ያደረገው ማን ነው ግን? አሁንስ ያው የዛሬስ ካፋ ያዛሬስ ካፋ አንድን ሰው ማቃጠል ይፈልጋል። አሁኝ በደንብ አድርጋሽ ታቃጥያታለሽ አላለም። አላላ። ወይ ጉድ ወይ ጉድ ወይ ጉድ! እኔስ የእናንተ ነገር የት ደርሶ ሊቆም ነው? እሺ፣ ለማንኛውም ሰላም ዓለይኩም ወራህመቱላህ ወበረካቱሁ ወዲና ያ ተከበራችሁ ቤተሰቦች በሙሉ እንዴት ናችሁ? ሀባዬ ሁላችሁ ሆኖም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እናም ዝናት በረከት ረህራህ ከእናንተ ጋር ይሁን እያልኩኝ ማቼስ አይታችሁ እንደላይ ያለ ማለፍ አላስችል የሚል ነገር እስ አየሁኝ። ትላንት ሮታ የሰራችው ቪዲዮ አይታችኋል ብዬ አስባለሁኝ። በቃ ሁሉም ነገር ይበቃል። ስለዚህ እኔም ደግሞ ለምን ብቻ ተቃጥዬ ይቀራለሁኝ ብዬ ነበር። ተበቀልኩት እንዲሁም ደሞ አቃጠልኩት። በቃ አሁን ከዚህ በኋላ ይበቃል እያለች ነበር። እኔ ደግሞ ትላንትም ብዬ ነበር። ምናልባት ምናልባት ይሄ ነገር አብርሽ አንድ ነገር ይዞ ካልመጣ አሁን ነገሩ አብቅተዋል፣ ይበቃል ብላለች ሩታ ብዬ ትላንትም አውርቼ ነበር ማለት ነው። ያልኩትም አልቀራ፣ ይኸው በነጋታው መጣ ማለት ነው። ፍቅሪን ይዞ ቢቅ ብሎዋል። ቢቅ ማለትስ ይበል ችግር የለውም። ግን ደግሞ አንድን ሰው በደንብ ታቃጥልኛለሽ ማለት ይሄ ቪዲዮ አታይም እያለ ነው ወይስ ደግሞ ቪዲዮ ሲለቀቅስ በራሳቸው አይተያዩም ይሆን? አራ ይሄማ ሼም ነው። ለምን ግን ይሄን ያክል አብራችሁ ኑራችሁ? ይሄን ያክል መጥፎውንም ጥሩን ነገር አሳልፋችሁ አሁን ደግሞ በስተመጨረሻው አቃጥላታለሁኝ አቃጥላዋለሁኝ ማለት ግን አይከብድም? የምር የምሬ ነው። ሁላችን እኔ እየቀረጥኩኝ አይደለም፣ የምሬ ነው። ቆይ ግን በዚህ ያክል ዋጋ የተከፈለበት ነገር ያው ሩታን ማለት አብርሽም ስንት አይነት ዋጋ እንደከፈሉ ስንት ነገር ደግሞ እየተባሉ ሁላችንም አይተናል አይደል? ነገር ግን ደግሞ በዚህ ልክ ደግሞ ትንሽ በዛ መሰለኝ፣ ነገሩ ማለት ነው። እልክ እልክ እልክ እልክ እያያዛችሁ እንደሆነ እኔ በመጀመሪያም አውቄ ነበር ማለት ነው። ብዙ ሰዎች ምድር አሽቃባጮች ማለት ነው። በቃ መጀመሪያም አብርሽ ሩታን አይወዳትም በቃ እንዲህ ነው በቃ እንዲህ ነው እያሉ ነበር። ነገር ግን ደግሞ እውነታው ጠፍታቸው ሳይሆን እውነታውን እያወቁት ነገር ግን ደግሞ ለማሽቃበጥ እያሉ ማለት ነው። እኔ ደግሞ እንደዛ አይነት አይመችኝም። ምክንያቱም እኔ ሳውራም ይሁን የሆነ ነገር ሲል ከልቤ ከውስጥ የሚመጣልኝ ነገር ነው እዚህ ጋር የማወራው ማለት ነው። ስለዚህ የነሱን እንደሆነ ሁኔታቸውን አይቶ ያለውን ነገር ማወቅ ይቻላል አይደል? አብርሽም ሮታን ጣልቶ አይደለም፣ ሮታም ደግሞ አብርሽን ጣልታ አይደለም። ይህንን ደግሞ ሁላችንም ጠንቅቀን ነው የምናውቀው። ነገር ግን ደግሞ ያው መጥፎ እልክ እልክ እያያዛቸው

ብትዋደዱ እንዲሁም ደግሞ አብራችሁ ሆናችሁ ጥሩ ጥሩ ነገር ብትሰሩ በጣም ጥሩ ነው ብዬ አስባለሁኝ። ምክንያትም ይሄ ነገር በጣም አስቸጋሪ ደረጃ ይደርሳል። አሁን ያኔ ማንም ሰው እናንተ ምን ተቃልድ ወይም ደግሞ በቃ አንድ አይል ስራ ነው እያላችሁ እየሰራችሁት ነው አይደል። እኛም ደግሞ እዚህ ጋር ያኔ እያየነ ነው፣ ወይ ድራማ ላላችሁትም ወይንም ደግሞ እንዲሁ ህዝብን ማስጨነቃችሁ እያልንም ማያታችን አልቆመም፣ እያየነ ነው አይደል ነገር ግን ነገር ግን ዞሮ ዞሮ የማይጠፋ ጠባሳ ጥላችሁ እርስ በራሳችሁ መለያየታችሁ ይሄንን እንትን ብታደርጉበት ጥሩ ነው ብዬ አስባለሁኝ ምክንያቱም ይሄ ነገር ሲበዛ ሲበዛ ሲበዛ እንደ ቀልድ ብላችሁ የጀመራችሁት ነገር ሲበዛ ሲበዛ ወይ በኋላ የሆናችሁ የሆነ ነገር እንትን ትላላችሁ ከዛ ደግሞ በጣም የማይጠፋ ቁስሉ ልባችሁ ላይ ይቀመጣል ማለት ነው ስለዚህ በልክ ልኩ ብታደርጉት ጥሩ ነው ብዬ አስባለሁኝ ትላንት ያኔ ሮታ ማን ተቃጥሎ ማን ይቀራል፣ በቃ አቃጠለኝ ነበር፣ በቃ ተበቀልኩኝ አቃጠልኩኝ እያለች ነበር። ነገሩም ደሞ አብቅተዋል እያለች ነበር። እኔ ደሞ ያው ያንን ቪዲዮ አይቼ አብርሽ በአዲስ ነገር ካልመጣ በስተቀር ነገሩ ተጠናቅቀዋል ብዬ ነበር። ነገር ግን ደሞ ሊጠናቀቅ እንዴትም እንደሆና ምንም እንደሆና ሁኔታቸውም ያኔ ለህዝብም ለተመልካችም ግራ ግብት እያደረጋ ደረጃ ደርሰዋል ማለት ነው። የሩታና የአብርሽ ነገር እንደቀልድ እንደቀልድ እያየ ነው። ነገር ግን ደግሞ መጨረሻው ላይ ይከብዳል እየመሰለኝ ነው ማለት ነው። ምክንያቱም እሷም ያው እንደዛው፣ አብርሽም ደግሞ ያው እንደዛው። አብርሽ ዛሬ ተቃ ሰሞኑን ተቃጥዬ ነበር፣ ነገር ግን ደግሞ እስቲ ባዳም አድርጋሽ ታቃጥልኛለሽ እያላት እንትናን ማለት ነው፣ ፍቅሪን ማለት ነው። ፍቅርም ደሞ በቃ ላንታ ሲል አላው ካጎኒ እያለች ነው። ይሄ ማለት አስቡት ፍቅር ትላንትና ከትላንት ወዳ ብላ ነበር። ናባር ቆይ ግን እኔ አንድ ነገር ስትቀርቡም ይሁን ስትሪቁ በቃ እንዴ፣ ለመቅረብም ለመራቅም ቅርብ ለማራቀም ቅርብ ነው ወይስ ደሞ ሰ እኔ ብቻዬ ነን? ግራ ልጆች ሁኔታ ማለት ነው። ምሬ ነው ሚላችሁ፣ እየቀለድኩኝ አይደለም። ያኔ ሁሉም ሰው ነው ወይስ እኔ ብቻ ነኝ? ይሄ ነገር እንደቀላል እንደቀላል እየጀመራችሁት ነበር አይደል? ግን ደሞ አሁን ለታ በጣም ከባድ ደረጃ እየደረሳችሁ ነው። ግን ደግሞ እናንተ ያው አንዳይ ለስራ ጉዳይ ነው እያላችሁ ቢት ሰሮትም፣ ነገር ግን ነገር ግን ሲበዛ ማርም አይጣፍጥም ይባላል ሚባል ነገር አለ ማለት ነው። ሁሉም ነገር በልኩ ሲሆን እንጂ ልኩን ሲያልፍ የሆነ እናንተ እንትን የሚያደርጋችሁ ነገር አለ ማለት ነው። ስለዚህ በዚህ ብታቆሙት ብዬ አስባለሁኝ። ትላንት ሮታ ማን ተቃጥሎ ማንስ ሳይቃጠል ጥሩ እንቅልፍ ተኝቶ ያድራል፣ እኔ ተቃጠልኩኝ ነበር፣ በቃታ በቃልኩኝ ይበቃለ እያለች ነበር። ዛሬ ደግሞ አብርሽ እንዴ ሰሞኑን ያለፉበት እኔ ነው ማቀው እንዲሁስ በተራዋ ቅጥል ነው ማደርጋት እንዱ ታያላችሁ እያለ ነበር ማለት ነው። ይሄ ነገር ወዴት ወዴት እያመራ ነው ይመስላችኋል? ለእናንተ ማለት ነው፣ እንዳልኳችሁ ለእናንተ ምን ይመስላችኋል? የእናንተ ሀሳብ፣ አስተያየት ደግሞ ኮሜንት ላይ እጠብቃለሁ። ለኔ ደሞ በጣም ይሄ ነገር ግራ ግብት የሚያደርግ ደረጃ ደርሷል። የምር ሁሉም ነገር በሊኮ ሲሆን ደስ ይላል። ነገር ግን ደግሞ ልኩን ሲያልፍ ትንሽ ያስጠላል ማለት ነው። አሁን የአብርሽና የሩታ ነገር ትንሽ ልኩን አልፎ አሁን የሚያስጠላ ደረጃ ደርሰዋል። ያው እልክ እልክ እየያዛቸው እርስ በራቸው እየተበቃቀሉ እንደሆነ እናውቃለን። ነገር ግን ደግሞ ትንሽ ከልኩ ሲያልፍ ደግሞ ትንሽ ይከብዳል ማለት ነው። እኔ ለራሴ ብቻ ይሆን ወይስ እናንተም ጋር ይሄ ነገር ጥያቄ ይፍጥርባችሁ አላውቅም፣ ግን ደግሞ እኔ በጣም ነው ጥያቄ የፈጠረብኝ ያለው ምክንያቱም ሩታ በቃኝ ስትል አብርሽ እንደ አዲስ ነገሩን ሲያነሰው እንዲሁም ደግሞ አብርሽ በቃኝ ሲል ሩታ ደግሞ ነገሩን እንደ አዲስ ስታነሰው፣ ማን ነው እንደን ግራ ግብት ያደረገው? ለምን በዚህ ልክ ስንት አይነት ዋጋ ከፈላችሁ? ስንት አይነት ስንት አይነት ተብላችሁ፣ ስንት አይነት ስንት አይነት ችግሩን ምንም እያሳለፋችሁ። አሁን ደግሞ በዚህ ደረጃ እርስ በራሳቸው ቢቃል ይበቀላዋለሁኝ ይበቀላታለሁኝ ማለት ትንሽ ይከብዳል። ለማንኛውም ይሄን ይመስል ነበር የዛሬው የአብርሽ የመጣው ቪዲዮ። ትላንት የሩታን አይተን ትንሽ በቃ ነገሩ በስተመጨረሻ ያደረሰ እንዴ ብለን ነበር። ያው ዛሬ ደግሞ በቃ እንደ አዲስ ጀምሮዋል ማለት ነው። እንደ አዲስ ጀምሮዋል። አቃጥይልኝ እንዲሁስ ማን ተቃጥሎ ማን ይቀራል እያለ ነው እሱም እስቲ መጨረሻው ደግሞ እኔ ይሄንን ቪዲዮ የምር መጨረሻው ለማየት ጓግቼ ነበር። ነገር ግን ደግሞ መጨረሻው ያለው አይመስለኝ። ያው ሩታ ትንሽ ወደ ራስዋ ስትመለስ አብርሽ እንደ አዲስ ነገሩን እያፈለቀው፣ እንዲሁም ደግሞ አብርሽ ትንሽ ወደ ራሱን ሲመለስ ሩታ ነገሩን እንደ አዲስ እያፈለቀችው የት እንደሚደርስ አላውቅም። ግን ደግሞ መቆሚያ ያለው አይመስለኝም በቃ አሁን ማለት ነው። ሩታ ስታቆም አብርሽ እንደ አዲስ ሲነቅለው አሁንም ደግሞ አብርሽ ሲያቆም ሩታ ነገሩን እንደ አዲስ ስታነሳው፣ ይሄ ነገር ወዴት ይደርሳል? ይቆማል ብዬ ብቻ ላቅም ትንሽ ይከብዳል። ለማንኛውም ይሄን ይመስል ነበር። ስልክ ጋባብኝ፣ ቺ ሴትዮ ርፍት የሌላት እሺ። የእናንተን እናንታ ነው የምታቁት። እስቲ የምትሉት ነገር ካላ ኮሜንት ላይ እጠብቃለሁኝ ሀሳባችሁ እንዲሁም ደሞ አስተያየታችሁን እናንተ ምን ትላላችሁ ይሆን አላቅም እኔ ደግሞ ትንሽ ይሄ ነገር ወዴት ወዴት እያመራ ነው እንዴትስ እንዴት እየሆነ ነው እያልኩኝ ነኝ መጨረሻቸውን አብረን የምናይ ይሆናል እኛም አለን ልንከታተል እነሱም አሉ አዳዲስ ነገር ሊያመጡ በቃ መጨረሻው ካለውም ጥሩ ነው ከሌለውም ደግሞ ያው ይቀጥላል ነገሩ ማለት ነው። ይሄን ይመስል ነበር። በያላቸው በት አለም ዳርቻ ሰላማቸው ብዚህት ይበል እያልኩኝ ለዛሬ የመጣሁበት ይሄን ይመስላል። ይበቃል። በሌላ በአዲስ ነገር እስከምን ይመጣ ድረስ በያላቸው በት ሰላማቸው ይብዛልኝ፣ ቼር ቆዩልኝ እያልኩኝ ሁላችሁንም አመሰግናለሁ። ለቤቴ አዲስ የሆናችሁ ያው እንደ ተለመደ ሰብስክራይብ ማድረግ አትርሱ። ነበርኩ ደሞ ያው እንደ ተለመደ እናንተም ላይክ ሼር እንዲሁም ደሞ ሰብስክራይብ ማላደረጋችሁኝ ሰብስክራይብ እያደረጋችሁኝ ታከታትሎኝ እኔም ደግሞ አዳድስ አዳድስ ነገር ሳገኝ ያው ይዤ ወደ እናንተ ቢቅ ማለቴ አይቀር። እስቲ ለማንኛውም መጨረሻው የት ድረስ የት ደርሶ እንደሚቆም አብረን የምናይ ይሆናል። በያላችሁበት አለም ዳርቻ የአላህ ሰላም እና ምዝነት በረካት ረህ ራሂ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላማቸው ይብዛልኝ። ቸር ቆዩልኝ። ባይ ባይ።